ችን የመሰለች ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስድዳት እንዴ! አንተ ጋሽ ይቆጣሉ፣ ጫፏ እንዳነቃት ብለዋል። ጋሽ ይህን ነገር መቼ ሰው እዛ ለከተማ ሰው እንደ ንፍሮ ነው

ነገር ለመጨረሻ ጊዜ አለች። ግዴለሽ ከኛ ጋር ነው። ከዚህ ውትነጸውሽ እሷ እዛ ይለም ትላለች። እኛ እንደተቸገር እንደምንኖርች እዚህ ከመታፈል እዛ ተቸግራ በነፃነት የነፃነት አየር እየተነፈሰች መኖር ይሻላል አለች። አሁን እንደ መጀመሪያ የነገሩ መንገድ ሊራቱ ይችላል። ይሄ ምን እኔ የማላውቀው ነገር አለ? አዎ ማዬ አዴ ናት ተመልሳ እዚህ ቤት ውስጥ ቀመጣች። ምንም ደስ አይማለኝ። ቆይ እሷ ምን አደረገች? አዴ እንደምታያት አይነት አለች። አመለጠችው ብላ በቃ ሸኝሻቸው ሄዱ። አዎ አምጠዋል። ተመስገን ተመስገን። በቃ አባትሽ አልደረሰባቸው። አሁን ማየ መጥቶ ነበር። መኪናው መጣና እና ገብቶ አሁን ጠውታል የእሷን ቦታ ብሎ ማሳያ አይቻልም። አንቺ ምንሚላሽ እሷን አዴሴት መጤ ደውል ልኝ። እሺ ይመጣለን። በቃ ጓደኛዬ በጣም ጎበዝና ጨዋች ናት። እንዲ አይነቷ ጠቅለል ደግሞ ጥሩ ነው። አባትም ቢሆን እንዲ አይነትን በማግባት ደስ ነው የሚለው ምን አሳልፊ አልሰጥም በማለት አሊ አስገድዶ ሊደፍራት ሲል ደመቀ ከኋላ ሮጦ ያድናታል። መታደድ ብቻ ሳይሆን አስመልጧታልም። አደይን አደይ ጥያህል ሄድም አንተንም ስትለው አንቻ ምልጪ ሩጪ ብሎ እሱ ግን ራሱን አሳልፎ ሰጥቶላታል። አላሳካ ያላቸውን ደመቀን እጅና እግሩን ያስሩና አደይ ወደ ታገደችበት ቤት ውስጥ ያስቀምጡታል። ወዲያውን ያደይ አባት ይመጣሉ። እየደበደቡ ራሱን እስከሚስድ ድረስ ነበረ። አባትም ቢሆን እኔ አሳድጌህ እንዴት እኔን በጎን አሳልፈህ ትሰጠኛለህ። ያደይ አባትም አንተ መሰናክል እንደሆነባቸው ደመቀ ራሱ አንተ ኮ ያደረ ልጅ ነህ ያደረ ልጅ መጣ ሲሉት ያደረ ልጅ ከሆንክ ያሳድገኝ አባቴ ስል ነህኮ፣ ለምንድነው የምታሰቃየኝ? ይላቸው ተንቀሳቃሹና ንጉሱን ደርሰው የታሰረበትን ፈተው እንዲያመልጥ ተደርጎ የሮማንንም ጥያት አትሄድም በማለት የሮማንን ሕይወት ለመታደግ ደመቀ የተቻለውን እያደረ ተታሰረችበት ሮማንን ከታሰረችበት ቤት ፈተው ይዘዋት ወደ ከተማ ሊጠፉ ነበረ። ግን ይዘዋት ሲሄዱ ታስራ ስለከረመች ምግብ እንኳን ስለማትበላ ተዝለፍልፋ ወድቃባቸዋለች። ደመቀና ንጉሱን እናንተ ሄዱ እኔ እኔስ ይሆናለሁ በማለት አሸናፊ አለልኝ እና ጫኝ የመጥተው ሩማንን መልሰዋታል። የአደይም እናት አደይ በማምለጧ በጣም ነበር የተደሰቱት። ሰላምም ጤና ይስጥልኝ፣ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበል። በያላችሁበት ላይክ እና ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ እያልኩኝ በአክብሮት ጠይቃለሁኝ። ሰራተኛው አደይ ክፍል 63ን ይሸመጥቻለሁኝ አጠራርጌ ይሸመጥቻለሁ። አብራችሁኝ ቆዩ። ቪዲዮንም እስከ መጨረሻው ስለምታዩልኝ ከልብ አመሰግናለሁኝ። የአደይም አባት ወደ ለፈለጉት ሰው ለመዳር ክብራቸውን ለመጠበቅ ሲሉ የልጃቸውን ክብር ምንም ያልመሰላቸው አባት ተታሰረችበት ቦታ አስፈትተው አለልኝና ጫኔ ተሸክሟት ይዞት ሲሄድ ይህን አጋጣሚ የተጠቀመው ከጫካው ጋር ሲደርስ ይህንን የናፈኩትንም ገላ አሳልፍ ያልሰጥም በ የአስገድዶ መድፈር ሊያደርግባት ሲ ደመቀ ደርሶባቸዋል። ደመቀ ህይወቱም አሳልፎ በመስጠት አደይን አስገድዶ መድፈርም ሳይደርስበት እንድታመልጥም አግዟታል። እነ ዲቭም አዴን ሲያገኟት በጣም ተደሰቱ። ምንም አላደረጉሽም አይደል? እያለ ዲቭ ይዘዋት ለመሄድ ችለዋል። ደመቀ ግን አለለኝና መጫኔ ችግር ውስጥ ነበረ። ሌልም እነ ፍቅር ቤት መታ ከፍቅር እናት ጋር ቡና ፍልታላቸው መርቀዋት የወዲ ወዳቸውን እያዋሩ ነበረ። ሊሊ አክስቷ የእናቷን ቤት እንደሸጠችውና ለሷም ህይወቷ ሁሉ መስቀልቅሎ እንደወጣ ናት እየነገረቻት ነበረ። አሁን ግን የት እንዳለች አላውቅም። የፍቅርም እናት የቼ ተረገማ ያክስጥች መናርታ ነው ድሮ አልወዳትም ነበረ። የሰፈር ሰው ሁሉ ነበር የሚጠራት። በገዛ እናት ቤት ሰራተኛ አድርጋይ ነበረ። አሁን ግን ፈጣሪ መስገን የለውን ካገኘው በኋላ ህይወቴ የተስተካክሎልኛል ትላለች። ልልም የፍቅርም እናት የችክፉ፣ ለዛ ነው ቤቷን ቤቱን ሸጣ ሰፈር የቀየረችው። የእናትሽን ንብረት እንዳትተይላት ተከራክረሽ ማግኘት አለብሽ፣ እያሉ መክረዋታል። እሷም እንዲሳካልኝ የፍርድ ቤት ቀጠሮ አለኝ ጸሎት ያድርጉልኝ፣ ትላለች። እሺ ልብሽ ንጹህ ከሆነ ፈጣሪ አይረሳሽም፣ እያሏት የጊዜ ጉዳይ እንጂ ንብረትሽ እንደሚመለስ ምንም ጥርጥር የለው እያ የላ ታዲያ ምንሽ ነው ብላ ትጠይቃታለች። ይላ ጓደኛዬ ነው ከልጅነት ጀብረን አብረን የተማርነው ነው። ተልጅነት የነማቀው ውጭ ከመሄዱ በፊት ትላለች። እሱም ባላጌ ኖሮ ህይወት የተመሰቃቅሎ ህይወት ፈተና ሆናብ ነበረ። እያለቻቸው አደይም እየሮጠ ስትመጣ ባር ደብ ይይዛት፣ ሰላም ጥቅፍ ያረጋትና ምንም አልሆንሽ አይደለም ወይ ብሎ ይጠይቃታል። ምንም አልሆንኩ ደመቀን ግን ይዘውታል። አንቺ አምልጫለኝ ትለዋለህ። ዳይመንድም አደይን ይዞ ዴቭ ወደ እናቱ እናት ቤት ሄዱ። ሊዲያ ምዛ ስለነበረች እሷንም ለማምጣት በሩጫ ሄዱ። አሹ ቶሎ ይዛሀት ሄድ፣ አባቷ አካገኛት አይለቃትም። ደመቀን ትቻል ሄድም እያለች ነበረ። ቃል አስግቦልኝ! አደራ እንዳትተውት ብላ ከዴቭ ጋር እየሮጡ ሄዱ። ደመቀን ደግሞ ለማስጣል ያኔ የአዳይ ሊፈልጉ ከሁለት አንዳቸው መውጣታቸው አይቀርም። የዛን ጊዜ እኛ ደግሞ ደመቀን እናስ እናስፈተዋለን እንረዳዋለን እያሉ አሹ አሰበ። ትንሽ ብርሃንም ሊዲያን ከአባቷ ጋር ስላገኘቻት ይዛ መታ ስለ አባቷ ከዚህም በኋላ አባት የለኝም፣ እሱ ግን ጨካኝ ነው ትላለች። እናቷም የእሱን ነገር አታውቅ የምና ነው ይሏታል። ከዛሬ ጀምሮ ግን የኔ አባት አይደለም፣ በቃኝ። እኔ አባት የለኝም ትላለች። ብርሃንም ያዴ እናት በደስ ተፈነደቁ። አዴ ሮጣ ስትገባ አዴ ልልልል ብለው ተቀበሏት። አሁን ግን ቶሎ መሄድ አለብን አለ ሊዲያም ወንድሟን እቅፍ አረገችው። እነዚህን ይናፈቅሽኝ እንደ ይላታል። እረ አይደለም ብላ አሁንም እላው ላይ የተለጠፈች ሊዱ ቀበጧ። ብርሃንም አሹስ ብላ ጠየቀች። አሹ እና ክንጎ ዳይመንድን ሊያስለቅቁ እዛው እንደሆኑ ነገራት። ለማንኛውም አንችን እዚህ ካገኘች ሁላችንም አይለቀንም፣ በቶሎ ሄዱ ብለው የአደይ እናትም። ቶሎ እንዳያገኛችሁ በጥንቃቄ ቶሎ ቶሎ ሄዱ ብለው። አለልኝም አደይን ፈልጓት አጧት ተመልሶ መጣ አለልኝ። በፍራቻ አሁን ምን ላደርግ ነው? ፈልጌ ፈልጌ አጣዋት። አሁን እስገደሉኝ እያለ ብድግ ቁጭ ይላል። ጫንም ተረጋጋ እያለው ነበር። ተረጋጋ በቃ አሁን ምን ማድረግ አንችልም። ያዴ አባት ወደዛው መጡ። ልጅ ሲሏት እየተንቀጠቀጡ። ልጅቷ እንደ ተፈች ተፋችባቸውና ማን ነው ሲሉ ይሄ ነው ፈቶ የለቀቃት ብለው ያሳያሉ። እናንተ ሄዳችሁ ብሎ ጫንን መሆን አለልን፣ አንዳንድ ጊዜ በዱላቸው አሳረፉባቸው። ያዴ አባት ከራሳቸው በላይም በጣም ኃይለኛ ናቸው አይደለም ለልጃቸው ለማንም የማይመለሱ በጣም ኃይለኛ አባት ነው ያሏት። ግን ደግሞ ለልጃቸው እንኳን ጥሩ ነገር የማያስቡ አባት ናቸው፣ የራሳቸውን ስሜት ብቻ የሚጠብቁ አባት። ጫንን በጥፊ ካሉ በኋላ አለሌን ደግሞ በዱላቸው ጨረገዱት። አደ የት ሄዳ ነው እንዴትስ፣ እናንተ ሄዳችሁ ነው እያሉ ቁጣቸውን ቀጠሉ። እንዴት ጉድ ትሰሩኛላችሁ፣ አምኛችሁ እያሉ ጭዋታቸውን ቀጠሉ። ቁጭ አሉና ለዚህ ተጠያቂው ደመቀ እንደሆነ ይናገራል። ደመቀንም ያደይ አባት ከቀሳቀሱት በኋላ እንዴ ጋሼ ብሎ ነቃ ብሎ ሰላም ሲላቸው ደመቀም የትን ያለውት ያለው ብሎ ይጠይቃል። እኔ ጋነ አደረ አባት ጋ ይሉታል። እንዴ ጋሼ ደህና ነዎት እንዴት ነው ብሎ ሰላም ሲላቸው፣ ምን ሰላም አለ እናንተ ያላችሁ ይላሉ ያደይ አባት። ምን አድርጊያችሁ ነው እንደዚህ የምታደርገኝ ልጅ ይላሉ ይሉታል ረዳሽ እኔ ኳንተን ፈልጌ ነበር የመጣሁት፣ ስመጣ ግን ማንም አልነበረም ይላል። ዞር ዞር ሲል አለለኝ ሊደፍራት ሲል ነው ያገኘሁት እና ዝም ብዬ ማለፍ ነበረብኝ ወይ? ነው እንደዛ ነው የሚያስደስትህ ብሎ ይጠይቃል። ደመቀም ዝም በል ይላሉ የአደይ አባትን በቁጣ አዴይ፣ ዚህ ቤት ካልተመለሰች አንተ እዚሁ ትበሰብሳል ይሉታል። እኔ ምን አድርጌ ነው የምቀጣው ብሎም ይጠይቃል። ህን እንደዚህ ነው የምትወጣው እሺ በቃ ሁለተኛ የለመደኝም። ይላል ደመቀም፣ እዚህ ውስጥ ባትገባ ጥሩ ነበር አባት፣ ጥሩ ጓደኛ ነበረ። ያዴም አባት ጆሬ ጥጥ ደፍ ነው እና ለልኝ ሲመጡ ዋጋቸውን ሳጣቸው አለው። ምንም ቢላቸው ሊሰሙታቸው አሉም። ደመቀን ግን ደግሞ በእነሱም ተናደዋል። ባለለኝና በጫኔ ዋጋቸውን እሰጣለሁ። ቼ ልጅን ያምጡልኝ ልጅን ካመጡልኝ በኋላ ከተማ ሳትገባ ገባ ካመጡልኝ ዋጋቸውን እሰጣቸዋለሁ እያሉ ሁለተኛ አይለመደኝም ብሎ ጥለውት ይወጣሉ። ረጋሽ የተው ቢለውም እሳቸው ግን አልሰማም ብለው ይወጣሉ። ጫኔን እና አለኝን ካንተው ጋምጦች እደበልቃችኋለሁ እያሉ ወጡ በንዴት። ቤዚም ወንድሟን እያወራች ያሰበችው እቅድ እንዳይበለሽባት በፍጹም ባርኮቴ እናቴ ጋር መሄድ የለበትም። ጓደኛ ናን ነግርና እዛው እስር ቤት እንዲቆይ አድርግ ትላለች። ያሰበችው ገንዘብ ለማግኘት ስለሆነ እቅዷ እንዳይ እናቴ ፀበል ሄዳለች ወይም ገዳም ሄዳለች ብለ አሳምነው ትላለች። አደርገዋለሁ ሳይሆን አሳምነው እያለች ስታወራ ኤላ ይመጣል። ቆይ ከማን ጋር ነው የምትደውይው የምታወሩ ይላታል። ከማን ጋር ይሆናል ተወንድም ብላ ወዲያው ስልኩን ዘግታ ነበር ቁጭ ያለችው። ሰባት ነው ምን ነው ስትለው፣ ስታይን ዘጋሹ ብዬ ወይዘሮ ቤዛ ማቃጠሯን ጀመረች። ሊሊን ሲጠይቃት ሊሊን እንደሌለች እና ለናውም ስልክ ደውላለት ቀጠሮ ተይዘው እያወራች እንደወጣ ትነግረዋለች። እሱ ጋር ደም ትሰራለች ይላታል። ግና የፈለገችው ስታረጅ ዝም አትበላት፣ እኔ ልምከር ተቆጣጠራት እያለች ለኤላም ትነግረዋለች። ያ አቃጣሪዋም ሌላም ብድግ ብሎ ሲወጣ የልቴ ነው ትለዋለች። ናሁን ጋር ሌሊ ላመጣ ይላል። አንታ አትልፋ፣ አሁን እሷ እንግዲህ ሌላ ቦታ ደግሞ ሄዳለች ትለዋለች። ማቃጠር የማይሰለቻት የራሷ ለማድረግ የምትጥር ናት። ና ጫንን ከአዴ እናት ቤት ሄደው አዴ ብርሃን ይላሉ። ብርሃንም የለችም አዴም በእናንተ ጋር እንደሄደች የተመለሰችና ነው ይሏቸዋል። አዴ እናት በዚህ ዕድሜ ሀይዋሹ ይላል አ። አሊም እንግዲህ ነገርኳችሁ አዴ በእናንተ እጅን ያለችው እያሉ እሳቸውም ይመልሱላቸዋል። ጫኔም ስለ ልጃቸው ስለ አዴ ሲናገሩ የአዴም እናት ስለ አዴ እንዲህ ብለህ እንዳትናገር ልጄን ቆንጥጭን ያሳደግኳት። አይ ቆንጥጭ ብለው ይሳሳቁባቸዋል። የአዴ እናትም በጣም ተናደው ከቤት ይውጡልኝ። አሸና ኮንጎ እደመቀ ላድኑት ሊፈቱለት መጡ። እሱም ከፈቱት በኋላ እየሮጡ ከቤት ወጡ። ልልና ያደይና የፍቅር እናትን ቁጭ ብለው፣ ማሜ አደይ ትደውላለች። ልልም ያደይን ድምጽ ስሰማ በደስታ ያደይንና ትቅፍ ታረጋለች። አደይ ትመጣለች። በቃ አምልጣለች ብላ ደስታዋ እንደዚህ ድምጽ ስለሰማ በጣም ደስ ብሎኛል ትላለች። ፍቅርም በንዴት ምንድን ነው ትላለች። ምንድን ነው የሚያስጠቃቅፋችሁ? ስትል አደይ እኮ ተገኝታለች እየመጡ ነው ሲሏት፣ ፍቅርም አደይ እዚህ ቤት ተመልሳ ትመጣለች ወይ? እሷ የቤተሰብ አባል ነች ብሎም ፍቅር ታብዳለች። እናቷም ፈቅዳ እስከመጣኝ ድረስ ምንድታረጊ ነው ትላታለች። በእሷ ምክንያት መሰለኝ እኮ ዴብና ሊዲያ ምዛ ያሉት ደግሞ ተመልሳ ዚህ ምን ታደረጋለች? ትላለች አሁን ስትመጣ ሁላችሁም በተሰበሰቡበት ችግርሽን ትናገሪያለች። አዴ ዚህ ቤት ከመጣች ከዚህ ቤት ትወጣለሁ አባቴ ከሄዳለሁ ስትላት ጥረክ በይሽ ትላታለች። እናቷም ያንጀ ፈቃድ የጠየቀ የለም ብላ ትቆጣለች። ከኔ አዴን እያስቀደምች ነው ወይ ስትላት እኔ ማንንም አላስቀደምኩም ግን ደግሞ ከፈለግሽ አባትሽ ጋር ሂጂ ትላታለች። እስካሁን ድረስ ደክም ያለው አሳድጌሽ ያለው ከዚህም በኋላ ደግሞ የራስሽ ጉዳይ ትላታለች። እና አዲስ ትኖር አትኖር ስምንት ትሰራያለች ብላ ሊሊን ታብድበታለይ። ፍቅር ቆይ አንቺ ሰው ጠልተሽ እስከመቼ ነው ብላ እናቷም ትቆጣታለች። ደም ሩማንን ሳላያት ከዚህ ንቅንቅ አልልም ይላል። ካገኘን ግን ጥሩ አይመጣም የሚለው አላሹ ታላሳየኝ እዚህ ድረስ መጥቼ እንዲሳላያት ትሄዳለሁ፣ ከቻልኩ እንኳን ይዣ ትሄዳለሁ ይላል። ከዛም አሹ ወዳለችበት ቦታ ይዞት ይሄዳል። ሊሊም ለፍቅርናት ምግብ ሰርታ እያጸዳዳች ለሳለ ኤላ ይመጣል። ኤላ ጋሄች እኮ መጣሁ ይላታል። ለምን ስትለው ቤዛ ነግራኝ፣ ቤዛ ለነገሩ ቤዛን ተዋት፣ ለመኑ ቤቱን ሸጦ ውጭ እንደወጣ ጎረቤት ሰጥ ጠየቅኩኝ ይላል። ዛሬ አላገኘሽ ሞሸት አረበፍጹም ትለዋለች የፍቅርና ትኮ ቡና ፊሊ ብለው መጥቼ ነው ልሳቸውን ላግዝ ነው ትለዋለች። ለነገሩ እዚህ ማንም የለው እንኳን ሄደ ወደ ውጭ ትላለች። ደመቀም ሮማ ከሀ ገብቶ ሲያያት እጅና ግባታ አስሮ ነበር ያገኛት። በድንጋጤ አያት። ከዛም ይዘዋት ሲወጡ ከመንገድ ላይ እየሄዱ እያለ አለልኝና ጫኒ ያያዋቸዋል በሩቁ። ሮማንም መራመድ ስላልቻለች በመንገድ ላይ ተዘርፍ ደፋ ትወርቅባቸዋለች እነሱም አሹ ጥላችሁ ሂዱ፣ እናንተ አምልጡ ስላላቸው በግድ ገፋፍቶ ደመቀና ክንጎም ያመልጣሉ። ለዛሩ ሲያቅቷል። መልካም ቀን እመኛለሁ። ላይክና ሰብስክራይብ አትርሱኝ፣ ወገኖቼ ሰላም ዋሉልኝ።